አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ አልሐምዱሊላህ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ዝ- ዝ- ዝግ ይበልልኝ። ዛሬ ሁላችሁ ብቻዬን ነኝ የመጣሁላችሁ ማለት ነው። እንደዚህ ባብትን ያለ ግቢ ላሳያችሁ፣ አብረን እንድንጨዋወት፣ አብረን እንድናወራ ያለውን ነገር ይዤላችሁ መጥቻለሁ። ውድ ቤተሰቦች ሁላችሁ የአረብ ሰፈር የሀብታም ሰፈር ነው። እናማ ዛሬ ቤት ቀይሬ ከስራ ቦታ የተፈናቀዬ ሌላ ቦታ ሂጄ ሌላ ስራ ቦታ ነኝ ያለሁት። እንግዲህ አረቢቱ ትወደድም አትወደድም አላቅም። ግቢውን እየሰወርኩላችሁ ነው በጣም ደስ ስላለኝ ማለት ነው። በጣም ነው የሚያምረው። ወላሂ ብታወት አልኳችሁ። በጣም በጣም ሆት እንዴት እንደሚያምር ወላሂ በጣም ያምራል ግቢው ማለት ነው። እና ማሻአላህ ነው አዲስ ቤት ነው ያለሁትኝ ማለት ነው ውድ ቤተሰቦቼ። በጣም የሚያምር ነው ግቢው፣ በጣም ውብ ነው። ሀገራችን ነው የሚያስታውሰው ማለት ነው ያላችሁ በጣም ደስ የሚል ነው። ዙሪያውን እንዳለ ቅጠላ ቅጠል ነው ወላሂ እንዴት እንደሚያምር እንዴት ደስ እንደሚል፣ በቃ አየሩ ደግሞ በጣም ነው ደስ የሚለው ማሻአላህ ነው ወላሂ ኮምፓውንድ ነው ቤቱ ማለት ነው። እና በጣም ደስ ይላል። ለብላችሁ እና አሁን ዘወር ዘወር እያልኩኝ ቤቱን ክላሱን ግቢውን ነው እንጂ ክላሱን እንኳን መምኑን እያየውኝ ነበረ። በጣም ደስ ይላል ማለት ነው ወላሂ እና መሻላ ነው በጣም አሪፍ ነው። እና ውድ ቤተሰቦቼ አዲስ ቤት መቀየር በጣም ከባድ ነው። እኔ በጣም የቆየሁበት ቤት ነበረ በፊቱ በስ፣ ግን ያው በሆነ አጋጣሚ ሳላስበው ወጣሁኝ እና አሁን አዲስ ቤት ነው ያለሁትኝ። ሰራተኛ አለ እንደኔው ግን ቢሆንም፣ ማን እንደነበር። አዲስ ስራ ስትቀይሩ ሁሉ ነገር ይቀየራል። ሁሉ ነገር ያስጠላችኋል። አዲስ ነው የሚሆንባችሁ መላመዱ። በቃ እንደ አዲስ ነው ሁሉም ነገር የሚሆንባችሁ እና እኔ ያው መቼም አበሻ ስላለች ትንሽ ብዙም አልከበደኝም እንጂ በጣም ነው የሚከብደው። ወላሂ ነው እምላችሁ በጣም እና አሁን ቤተሰቦቼ ያው እንግዲህ የማይለመድ ነገር የለም፣ እየለመድኩኝ ነው እላችኋለሁ። እናማ እንደዛ ነው እንግዲህ። አንዳንድ ነገር አሳያችኋለሁ፣ ምግብ እንሰራለሁኝ ነው ብዙም ባይመቸኝም፣ እንደዛ እያደረኩኝ አንዳንድ ነገሮችን አሳያችኋለሁ። በጣም ብዙ ነገር አለ። በጣም ደስ ደስ የሚል ነገር አለ። ሴትየዋ ያው ደስተኛ ከሆነች ምናልባት እየሰወርኩኝ እለቅላችኋለሁ ማለት ነው። ካለቀኩም እንግዲህ አንዳንዴ ብቅ እያልኩኝ ዘይራችኋለሁኝ ውድ ቤተሰቦቼ። ሸር፣ ላይክ፣ ሰብስክራይብ እያደረጋችሁም አበረታቱኝ። እና በጣም ደስ ይላል ግቢው የምር አሁን ዝሁር ላይ ነው የምሰውረው ግን ሙቀት ምናምን ነገር የለውም። በጣም ደስ የሚል ነው ሀዋው ንፋስ አለ ምናምን ቅጠላ ቅጠል ስላለው ማለት ነው። እና በጣም ደስ ይላል። እና ውድ ቤተሰቦቼ ሁላችሁ የሀገራችን ዛፍ ነው የሚመስለው በቃ እንደ ሀገራችን በሉት እና ደስ የሚል ነው። እና እንደዛ ነው እላችኋለሁ። ሻሪ እያደረጋችሁ ላይክ በኮሜንትም እያደረጋችሁ አበረታታችሁኝ እና ውድ ቤተሰቦቼ ይሄን ይመስል ነበር የዛሬው ብሎዬ። በጣም ደስ ይላል እና እንግዲህ በዚህ መልኩ ትንሽም ቢሆን አሳይቻችኋለሁ እና ውድ ቤተሰቦቼ እዚህም ኮባ አለ። በዚህ በኩል ደግሞ በታችኛው ነበረ ቅድም ስሰውር የነበረው። አሁን ደግሞ በላይ በመውጫው ነው የሰወርኩላችሁ። ግን በጣም ረጅም ነው። ይሄም ቀጣይ ማሳያችሁ ይሆናል። በጣም አሪፍ ነው። ደስ ይላል። ወላይ ሞርተህ ነው የሚያደርገው። በቃ ስታዩት እንደዚህ ቅዝቃዜው፣ ንፋሱ ምናምን ቅጠላ ቅጠሉ ንፋስ እንደዚህ ሲነፍስ ወታቹ ልክ ያገራችን ነፋስ ነው የሚመስላችሁ አገራችን እንዳለን ነው የሚመስለውና ግቢው በጣም ምርታህ ነው የሚያደርገው በጣም ነው ደስ የሚለው እና አልহামዱሊላ በጣም ደስ ይላል አላችሁ እንግዲህ ሰዎች ዛሬ እንግዲህ በዚህ መልኩ ሁሉንም ነገር እያሳየኋችሁ እንቀጥላለን ማለት ነው በዚህ መልኩ አብሽሯ ይዛችሁ መልካም ውሎ ላለሁኝ ቤተሰቦቼ፣ እንግዲህ ዝም አትበሉ፣ ሸር እያደረጋችሁ አበረታቱኝ። በብዙ ነገር እመጣላችኋለሁ፣ ምግብም ስሰራ፣ ወደ ውጭም ስወጣ ምናምን። ያው አዲስ ቤት ስለሆነ ብዙም አይደለም፣ ገና እኔ አልተላመድኳትም። ሴትየዋ ምናልባት ቪዲዮ ምናምን የማትፈልግ ልትሆን ትችላለች፣ እና ያው ቀስ እያልኩኝ ያለውን ነገር አሳያችኋለሁ። አብረን እናወራለን እንጫወታለን ማለት ነው፣ ውድ ቤተሰቦቼ። እንሻለሁ አብሽሩን ግዳስ። አሰላሙ አለይኩም ወረሐመቱላሂ በረካቱ